በቦንጋ ከተማ ሰንበት ገበያ ከተጀመረ አምስት ሳምንታትን አስቆጥረዋል። በሸመታ ላይ ያሉ ያነጋገር ናቸው ወይዘሮ እቴነሽ ወልደ ጊዮርጊስ ና አቶ ታምር ወልደ ስላሴ ገበያው መጀመሩ እፎይታን ፈጥሮ ልናል ብለዋል። በጣም ደስ ይላል። በጣም ከዚህም በፊት የተቸገርን ነበረ። አሁን እዚህ ከመምጣቱ የተነሳ በጣም ደስ የሚል ዘይትንም እየተጠቀምን ነው። በጥሩ ዋጋ በአቅማችን በቃ ያለውን ነገር ከዚህ እየወሰድን ነው። በጣም ደስ ይላል። ህብረተሰቡ በትንሽ ገንዘብ ወይም በርካሽ እቃዎችን አግኝቶ የመግዛት ኦፖርቹኒቲ በጣም ተፈጥሮለታል። እዚህ እያንዳንዱው ከሱቅ ካለ ዋጋ እንደ ምሳሌ ቢንወስድ ዘይት እኔ ከሱቅ ነበረ የሚገዛው አምስት ሊትር እኔ ሺ ስድስት መቶ ብር ነበረ ገዛው። አሁን እዚህ ሺ አራት መቶ ብር ነው። የሁለት መቶ ብር ልዩነት አለ። ሽንኩርትም ስመጣ ከ50 እስከ 55 ብር ነው። ነጭ ሽንኩርት 250 ብር አለ። ስኳርም እንደዚሁ 135 ብር ነው። ሱቅ ላይ ስንገዛ 160 ብር ነው። ትላንት ሁሉ የገዛንበት ኦፖርቹኒቲ ነበር። በቀጣይም የአቅርቦት መጠኑንና ተደራሽነቱን አስፍቶ ተጠናክሮ እንዲቀጥልም ሀሳብ ሰጥተዋል። እዚህ እየቀረበ ያለው ስኳር፣ ሽንኩርት፣ ዘይት ነው። በርበሬ ቢኖር እንደ ምሳሌ ለፍጆታ የሚሆኑ ማቴሪያሎች እዚህ የሚኖሩ ከሆነ እርግጠኛው እኛን የሚናገረው ሰው በመንግስትም በፈጣሪም አይማረድም። ለምን ሁሉ ነገር ሁለት መቶ ብር ከአንድ እቃት ትንሽ አይደለም እና ይህን ሀሳብ እንደ አመንጭተው በቦንጋ ከተማ አስተዳደር እዚ ነገር እንዲተገበር ላደረጉት እኔ ሚስካይና ነው። ግን ሁሌ አሁን እኛ የምናገኘው ቅዳሜና እሁድ ብቻ ነው። እሱንም እዚህ የመጣ ሰው ብቻ ነው። እዚህ ያለው አስራ ሁለት ወረዳና አምስት ከተማ አስተዳደሮች ናቸው። በከፋ ዞን ውስጥ ያሉት እዚ ቦታ ብቻ ነው እኔ በሚያውቁው። ለምሳሌ ወደ ሸት አካባቢ የሚዳረስበት ወደ ጊምቦ ወደ ውሹሽ ዴቻ ላይ ጌሻ ላይ ኮስት ብቻ ትንሽ ተጨምሮ እዛ ቦታ ተደራሽ እኛ እዚህ ያለነው እኛ ተጠቃሚነን ግን እዚህ ያሉት የኛ ወገኖችም ሲለሆኑ ያ ነገር ተደራሽ ቢሆን የሚል ሀሳብ አለን። በሰንበት ገበያው የተለያዩ የግብርና ምርቶችና የፋብሪካ ውጤቶች መቅረባቸውን ተመልክተናል። ከአቅራቢዎቹ መካከል መለሰ ካሳና መንገሻ ስንታየው የሰንበት ገበያ ሸማቹንም ይሁን አቅራቢውን የሚጠቅም ነው ብለዋል። እንደ ቦንጋ ከተማ ከዚህ ቀደም ሌሎች አካባቢ የሚሰሩ ስራዎችን እኛ ራሱ ስንጓጓ የቆየነው ስራ ነው። የሆነ ሆኖ በአቅራቢነትም በአንድ አንድን እቃ ረጅም ጊዜ ይዞ ከመቀመጥ ባጭር ጊዜዎች ተሽጦ መነሳቱ ጥሩ ነው። ትርፋማም ያደርጋል፣ ውጤታማም ያደርጋል። በሌላ በኩል ደግሞ እንደ ነዋሪ እንደ አካባቢ ነዋሪ ያለውን የዋጋ ውድነት በጣም ነው የሚያረጋጋውና ይህን እዚህ ላይ የሚገለገል ማህበረሰብ ነጋዴው ጋር ሄዶ ላይበዘበዝ፣ ላይቸገር ይችላል እና ይችላልና ያለው ጠቀሜታ እጅግ በጣም አሪፍ ነው ብዬ ገምታለሁ። ለአቅራቢውም በጣም ጥሩ ነው። በአንድ ጊዜ እንደዚህ ያለውም ነገር እንደዚህ ህዝቡም ተሰባስበው የሚገዛውና ይጣራል፣ የመጣውም ነገር ይጣራል። ሁለተኛ ደግሞ ለኑሮውን ለማረጋጋት ደግሞ ለመንግስት ሰራተኛው ይሄ ላለው ነገር በጣም ጥሩ ነው። በቅናሽ ዋጋ ገዝቶ ያለውን ባለው እንትን ለአገርም ሆነ ለእንትንም ጠቃሚነት አለው። የሸማች ማህበራት አቅም ተጠናክሮ በአቅራቢነቱ ይበልጥ እንዲሳተፉ አቶ መለሰ ድጋፍ ጠይቀዋል። እኛ እንግዲህ አሁንም ትንሽ ያለን የካፒታል እጥረት አለብን ከዛ ውጭ ግን የገበያ ትስስሩ ከፍ ካሉ ከአምራቾች ወይ ደግሞ ከፋብሪካዎች ለማምጣት የገበያ ትስስሩ በመንግስት በኩል ድጋፍና እገዛ ቢሰጥ የተሻለ ነገር ማቅረብ እንችላለን። ህዝቡንም ሰንዴ ብቻ ጠብቀን ከእንትን ከምንል ከምንሸጥ ሳምንቱ ሙሉ እዚህ ሆነን ብናገለግል ማህበረሰቡም እርካታው ጥሩ ይሆናል ብዬ ገምታለሁ። እንደ ከተማ ያው እንደዚህ አይነት ቦታዎች ተሰጥቶን እገዛዎች ለምሳሌ በህዝቡ በሚሸምትበት ሰዓት ላይ ያለውን የት ጋ ነው ችግር ያለውን ብሎ እዚሁ በአቅራቢያችን ቆሞ ማየቱ ለእኛ እጅግ በጣም ደስ ይለናል። ምክንያቱም የማይሆን በመሀላችን ክፍተት እንዳይፈጠር ያለውን ነገር እዚህ በጋራ ሆነን ስንሰራ እጅግ በጣም ደስ ይለናል ና ድጋፉ በዚሁ ቢቀጥል እኔ ጥሩ ነው ብዬ ገምታለሁ። የቦንጋ ከተማ አስተዳደር ንግድና ኢንዱስትሪ ጽህፈት ቤት ኃላፊ አቶ ወዳጆ ደሳለኝ በበኩላቸው በቦንጋ ከተማ ተጨማሪ መዳረሻዎችን ለማመቻቸት ዝግጅት እየተደረገ ስለመሆኑ አስረድተዋል። ፊድባኩ ምን ይመስላል ምለሆን ስናይ አንደኛው አንድ ማይከል ብቻ መሆን የለበትም የሚል ግብረ መልስ የሰበሰብን ነው። ለምሳሌ ከዩኒቨርሲቲ ቀጠና መጥቶ መሀል አደባባይ ከመግዛት እዛው ዩኒቨርሲቲ አካባቢ አንድ ማይከል ብኖር፣ ኮሌጅ አካባቢ አንድ ማይከል ብኖር የሚል ግብረ መልስ በመሰብሰብ ለቀጣይ የበዓል ገበያም ስለሆነ ከፊት ለፊት ያለው ሁሉም የከተማችን በተለይ ዋና ዋና አካባቢዎች ላይ ዩኒቨርሲቲ ቀጠና ላይ ኮሌጅ ቀጠና ላይ እንደዚሁም ሸታ ማዕከል ላይ ማዕከል ከፍተን ለቀጣይ በዓል ሰፊ ዝግጅት እያደረግን ነው። ለዚህ ደግሞ የሚያቀርቡ የግብርና ምርቶችንና ኢንዱስትሪ ምርቱን በስፋት የሚያቀርቡ ነጋዴዎችን እና አምራቾችን ወደዚህ እንዲያመጡ ኢንቫይት እያደረግን ነው። የካፋ ዞን ንግድ ገበያ ልማትና ኢንዱስትሪ መምሪያ ኃላፊ አቶ መስፍን መሸሻ በበኩላቸው ቦንጋ ከተማ ላይ በታየው መልካም ተሞክሮ መነሻነት በሁሉም ከተማ አስተዳደሮች የሰንበት ገበያ መጀመሩንና ተጠና እንደሚቀጥል አስታውቀዋል። ይሄን በሚመስል መልኩ ለመነሻ ሁሉም አካባቢዎች ሁሉም አምስቱም የከተማ አስተዳደር ላይ እንዲጀመር ተደርጎ ባለፈው ሳምንት ላይ ሁሉም ከተማ አስተዳደሮች ይሄን የሰንበት ገበያ ላውንቻ አድርጓል። ዋቻ ላይም ተጀምሯል። ሺሽንዳ ከተማም ተጀምሯል። እንደዚሁ ደካም ላይ አውራዳም ላይ ቦንጋ ከተማን ጨምሮ አምስቱም ከተማ አስተዳደሮች ላይ ይሄ ስራ ኦልሞስት ተጀምሯል። በተለይ መሰረታዊ የሆኑ ፍጆታ እቃዎች እንደዚሁ የግብርና ምርቶችም ይብን የግብርና ምርቶችም በአግባቡ ቀርቦ ደላሎችን ጣልቃ ገብነት ቀነሰ መልኩ አምራቹ እንደዚሁ የተመረጠ ቦታ ላይ እያቀረበ የከተማ ነዋሪው ተመጣጣኝ በሆነ ዋጋ ይህ ምርት እንዲያገኝ የማድረግ ስራዎች በአምስቱም ከተማ ስር ይሰራ ነው ያለው።